ውብዬ ትክክል ናት ወይስ አይደለችም? ትዳሯ ይበልጣል ወይስ ወንድሟ ይበልጣል? ይህን ቪዲዮ እስከ መጨረሻ ድረስ አዳምጡት የራሴን ውሳኔ እነግራችኋለሁ። እንዲሁም ደግሞ ለቤቴ አዲስ ካሆናችሁ ሰብስክራይብ ማደርጋችሁ፣ እንዲሁም ደግሞ ቪዲዮውን ስታዩት ላይክ ላይክ ማድረጋችሁ እንዳትረሱ እያልኩኝ፣ እንዲሁም አስተያየት ካላችሁ ኮሜንት መጻፋችሁ እንዳይቀር። እንግዲህ ውብዬ አላቅም ብዙዎቻችን ከመጀመሪያ ጀምሮ እንከታታለን ብዬ አስባለሁ ከናቲ መጀመሪያ ከተገናኙበት ጀምሮ ወይም ደግሞ ዩቱብ ከከፈቱ ጀምሮ። እኔ ውብዬና ናቲ እጅግ በጣም መወዳቸው በጣም ማከብራቸው ባለትዳሮች ጥንዶች፣ እንደዚህ አይነት ነገር እውነት ለመናገር ከነሱ ምንም ማልጠብቅ ምንም እንደዚህ አይነት ነገር ይፈጠራል ብዬ አስቤም አልሜም አላቅም። ያው በህይወታችሁ ስትኖሩ ምን እንደሚፈጠር አታውቁም፣ ምን እንደሚገጥማችሁ አታውቁም። በቃ ህይወት። ውብዬ እንግዲህ ማውቃት እኔ ጠንካራ ሴት፣ አረብ ሀገር ሰርታ ምታለች። ብዙዎቻችሁ ማታቁ ከሆነ በጣም ጎበዝ፣ ባልዋል ምታከብር፣ ቤቷ ራሷን ምታከብር በቃ የቤት እመቤት የምትሏት አይነት ሴት ናት። እንዳሁኑ እንደ ዘመኑ አይነት ሴት አይደለችም። እውነት ለመናገር ረጋ ያለች፣ ሰከን ያለች ጥሩ ቤተሰብ ያሳደጋት ልጅ ናት ማለት ነው። ታስታውቃለች የሰው ልጅ እናት አባቱ። አብረን ስለኖሩን አብረን ስላደግን ጎረቤት ስለሆን ዘመን ስለሆን አይደለም ስለ አንድ ሰው መመስከር ያለብን። ያለው ስብዕና ያለው መልካምነት ያለው አነጋገር ያስታውቃል የአንድ ሰው እድገት ምን አይነት እንደሆነ ማለት ነው። እና በናቲና በውብዬ እንደዚ አይነት ነገር መፈጠር እውነት ለመናገር በጣም በጣም አዝኛለሁ፣ ግን ወዶ አይመስለኝም። በነገራችን ላይ ናቲ የራሱ ማለት ነው እጅግ በጣም ነው የሚወዳት፣ በጣም የሚያከብራት፣ ቤቱ የሚያከብር ሚስቱ የሚወድ ባል ነው ማለት ነው። እንደምናየው ይሄ እንግዲህ ከአምስት አመት በላይ ነው እኔ እነሱ መከታተል የጀመርኩት ማለት ነው። ስለዚህ እስከ ዛሬ ስናያቸው መልካም የሆኑ ለሌላው ባለትዳር አርአያ የሆኑ ባልና ሚስቶች ናቸው። ያው የቀን አጋጣሚ ወይም ደግሞ በህይወታችሁ ፈተና የሌለበት ነገር እንደገና ደግሞ ያለ ፈተና የምታልፉት ነገር የለም እዚህ አለም ላይ ማለት ነው። በህይወታችሁ ብዙ አይነት ፈተና ሊገጥማችሁ ይችላል። ያንን ፈተና ግን አልፋችሁ ከተሻገራችሁ፣ ትዕግስተኛ ከሆናችሁ ነገ መልካም ነገር ይሆናል ሊሆንላቸዋል ወይም ደግሞ ከታገዛችሁ መልካም ፍሬ የተበራላችሁ ማለት ነው። ስለዚህ ውብዬ እንደተመለከት ነው ያው ከመጀመሪያን ጀምሮ ብቻዋን ነበረች። ቤተሰቦቿ ያሉት ሌላ ክፍለ ሀገር ነው፣ እሷ ያለችው ደግሞ ሌላ ቦታ ነው። እና ከቤተሰቦቿ ቅርብ አይደለም ያለችው። እንግዲህ ብቸኝነት ሲሰማት ይመስለኛል ወንድሟ እንዲመጣ አደረገችው። ወንድሟ ደግሞ ሲያደርግ የነበረው እንደው ውብዬ አይደለም ስብን ነው ማለት ነው። እና ምንድነው ሲያደረግ የነበረው ላስታርቅም አላለም እንግዲህ እንደምትመለከቱት በሀገራችን በሽምግላ ወይም እንደ ኢትዮጵያ ሕግ ማለት ነው ፍርድ ቤት እንኳን ብትሄዱ፣ መጀመሪያ ሽማግሌ ይያው ነው የሚባለው። ሽማግሌ ያውና በጣም ከአቅማችሁ በላይ የሆነ ነገር ከሆነ ፍርድ ቤቱ በራሱ ጊዜ ፍቺ ያደርጋል ማለት ነው። ግን መጀመሪያ ለሽምግልና ነው የሚሰጠው። ስለዚህ እኔ የውብዬ ወንድም ስመጣ ረብሻ ሲፈጥር ነው የነበረው ማለት ነው እና ላስታርቃችሁም የለም እስቲ ሽማግሌ ሰብስቤ ምንድን ነው ችግራችሁ፣ ምንድን ነው የሆናችሁት፣ ምንድን ነው የነካችሁ፣ ምንድን ነው የተፈጠረው ማለትቶ የነበረው ነገር ይሄ የመረበሽ አይነት ነገር ነው። አሁን ግን ውብዬ ወደ ራሷ ወደ ራሱ ተመለ ለሰናት በቃ እኔ ልጆችን ልጆችን ማሳደግ እፈልጋለሁ። ልጆቼ ያለአባት እንዲያድጉ አልፈልግም። ስለዚህ እኔ ትዳሬን መፍታት አልፈልግም እያለች ነው። እኔ ይሄ እውነት እኔ በጣም ነው የማደንቃት እውነት ለመናገር ስንቱ ይሄ ጋጦጥ የብቸኝነት ህይወት ወይም ደግሞ ልጆቻቸው የራሳቸው ጉዳይ ብሎ ብቻዬን መኖር እፈልጋለሁ በሚልበት ሰዓት ያለበት በበዛበት ሰዓት እሷ ግን ትዳሬን እፈልገዋለሁ እና ቃለን ናቲና ውብዬ እጅግ በጣም የሚወደዱ ባልና ሚስት ናቸው። ያ ሆኖ ግን መስዋዕት ማድረግ አለባቸው። ትናንትና ባሳለፉት ፍቅር፣ ትናንትና የነበራቸው ደስታ፣ የነበራቸው ብቻ ሰላም የነበረው ነገር ሁሉ አስታውሰው ዛሬ በተፈጠረው ነገር እነሱም ቤታቸውን መበጥበጥ ወይም ቤታቸውን መበተን የለባቸውም። ይሄ የሁላችንም ሀሳብ ነው ብዬ አስባለሁ። ግን እንደ አሁኑ የዛሬው ቪዲዮ ካያችሁት እንግዲህ የውብዬ ወንድም ናቲን እንደ ደበደበው እና ቤት እንደማትገባ እንደገና ለውብዬ ደግሞ ትዳርሽን መፍታት ስላለብሽ ፍቺ ያድርገሽ ወደ ቤተሰቦቻችን መሄድ እንዳለብን። ይሄ አይሆንማ አይሆንም። የናቲ ወንድም፣ የኔ ቆንጆ፣ ለእሷ አስበላት እንደሆነ ይታወቃል። ግን እሷ ወልዳለች እኮ፣ ልጆች አላት። ልጆች ውስጥ ያለአባት ያድጋሉ። ምንም ቢሆን ምንም እኳ አንተ የአባትን ቦታ ልትተካ አትችልም አትችልም የፈለገ ነገር ወርቅ ብትከምርላቸው የአባትም ቦታ መተካት አትችልም። ውብዬም ደግሞ የባል ቦታ ልትካላት አትችልም፣ ባል ልትሆናት አትችልም። ወንድም ነው የምትሆናት፣ እንደ እህትናውት የምትወዳት እንጂ እንደ ሚስት አትወዳትም። ስለዚህ እኔ የውብዬ ወንድም ስህተት ያየሁበት ይህን ነገር በቃ ውብዬ እስከወደደችው ድረስ ውብዬ ወደሸል ነገ ህይወቴ የተስተካከለ ነው ብለሽ ታስበ ያለሽ ይሄ ነገር ተመኝተሽዋል፣ ይሆናል ልተውልሽ፣ ልልቀቅልሽ። ይህን መሞከር ትፈልገ ያለሽ እሺ፣ ላስታርቃችሁ፣ ሽማግሌ ልሰብስብ፣ ዳግም ቤታችሁ ሰይጣን እንዳይገባ፣ እንዳይረብሻችሁ ለመጨረሻና ለአንዴ እኔም የተቻለኝን ላርግ ማለት አለብህ እንጂ ግዴታ አንችንትቼ መሄድ አልፈልግም፣ ግዴታ ቤተሰቦቼ ጋር መሄድ አለብሽ፣ ግዴታ ፍቺ ማድረግ አለብሽ፣ እንደዚህ አይባልም። እሺ ያው ልጅነትም ስላለብህ ሊሆን ይችላል፣ ከእውቀትም ማነስ አንጻር ሊሆንም ይችላል። ግን እንደዚህ አይነት ነገር አይባልም ማለት ነው እንዳትል፣ እሺ እንዳትናገር። ውብዬ ትዳሯን ትፈልጋለች። እስቲ ተመልካች ውብዬ ትክክል ናት አይደለችም? ወንድሟ ነው ወይስ ባሏን ነው ማስቀደም ያለባት እኔ እንደኔ ማለት ነው ባሏ ነው አንድ መቶ ጊዜ አይደለም አንድ መቶ ሺህ ጊዜ ባሏ ነው ማስቀደም ያለባት ልጆች ወልዳበታለች ትላንት ተፋቅረዋል ተዋደዋል ሰላም ነበራቸው አሁን የተወሰነ ጊዜ ሰላም ስላጡ አይደለም መስዋዕት ማድረግ አለባት ለትዳሯ ጊዜ መስጠት አለባት ስለዚህ ወንድሟ ወንድሟ ነው ባሏ ባሏ ነው እንደኔ እኔ ውብዬ የመረጠችው ወይም ደግሞ ውብዬ ያሰበችው ወይም ደግሞ ውብዬ የወሰነችው ውሳኔ እጅግ በጣም መቶ በመቶ ትክክል ነው ነው መላው ትክክል ነው ጥሩ ውሳኔ ነው የወሰነችው ትሞክረው ልጁም ናቲም ሰላም እፈጥራለሁ ብሎ ይቅርታ ጠይቋታል ከይቅርታ በላይ ደግሞ ምንም አይነት ነገር የለም ከይቅርታ በላይ ምንም አይነት ነገር የለም ማለት ነው። በህይወታችሁ ይቅርታ የሚጠይቃችሁ ሰው ይቅርታ ጠይቆ ወደ እናንተ የሚመጣ ሰው ምናልባት ሊያስቀይማችሁ ይችላል። ያንን ቀይም ከውስጣችሁ ይጠፋል ማለት አይደለም። ግን ይቅርታ እስካላችሁ ድረስ በተለይ በባልና በሚስት መሀል መካከል ያለውን ይቅርታ ከጠየቀ ለልጆቻችሁ ብላችሁ ይቅርታችሁን መቀበል አለባችሁ። የራሳችሁ የሆነ ቁስል ሊኖር ይችላል የተሰማችሁ ነገር ሊኖር ይችላል። ግን ልጅ አላ እዚህ ጋር ልጆች ተፈጥረዋል። በጣም ራሳችን የሚጎዳን ነገር ካልሆነ ማንነታችን የሚያሳጠን አይምሮችን ጎቶ ወደ ቀውስ የማይሰጠን ነገር ካልሆነ ለልጆቻችን ብለን መስዋዕት ማድረግ ግድ ይለናል። ስለዚህ ውብዬ እኔ እውነት ድሮም ወድሻለሁ አሁንም ወድሻለሁ ወደፊትም ወድሻለሁ። የወሰነሽው ውሳኔ እጅግ በጣም ትክክል ነው። ምንም እንከን የሌለበት ውሳኔ ነው የወሰነሽው። ቤተሰብ የራሱ የሆነ ቤተሰብ አለው። ነገ የፈለገ ቤተሰብ ቢወድሽ የፈለገ ቢያፈቅርሽ፣ ማለት ነው ልጆችሽን እንደ አባት አድርጎ የሚይዝልሽ በፍጹም ልታገኝ አይችልም። ልጆችሽ ለወራት ሊወዷቸው ይችላል፣ ለአመታት ሊወዷቸው ይችላል። እንደገና ፈጥነታት ሊወዷቸው ይችላል። አንድ ቀን ግን ፊታቸው ያዞሩባቸው ቀን፣ አንቺ ልብሽ እጅግ በጣም ይሰበራል። በጣም ምክንያቱም እኔ ትዳሬን ስላጣው ነው አባታቸው አጠገባቸው ስለሌለ ነው ብዙ ነገር ልታስብ ትችላለች። ስለዚህ ማንም እንደዋል አይሆንልሽም፣ ማንም ማለት ነው። የወሰንሹ ትክክል ነው። ሞክሪው፣ ራስሽን የሚያሳጣ ህይወትሽን የሚያሳጣ ነገር እስካልሆነ ድረስ ሞክሪው። እርግጠኛ ነኝ ናቲም ወደ ራሱ ይመለሳል ብዬ አስባለሁ። ያው እንደ ሰማና ነው እውነትም ይሁን ውሸትም ይሁን አናቅም። ያው ያለው ነገር እንደዚህ ነገር አለ መተት አለ ምናምን ምናምን። እንግዲህ ሰው ተኝቶ አያድርም። እሱ የራሱ የሆነ እያንዳንዱ የእጁን ዋጋ ያገኛል። ለጊዜው ይመስለዋል እንጂ ግን በምንም አይነት መንገድ ይሁን ለትዳርሽ፣ ትላንትና መስዋዕት፣ በጣም ብዙ መስዋዕት ያደረግሽለት ትዳርሽ ነው። እስከዛሬም በፍቅር የኖራችሁበት በፍቅር ኖራችሁ እስከ ዛሬ እዚህም ቦታ ያደረሳችሁ እግዚአብሔር አምላክ በልጅ ባርኳችሁ ልጅ አፍርታችሁ ተዋርካችሁ የመጣችሁበት ትዳር አሁን በማይሆኑንም ትርኪ ምርኪ ነገር ትዳርሽን ማጣት አያስፈልግም። ወንድምሽም እንዳልሹ ወደ ሀገሩ ሸኙ ቤትሽን ሰላም ፍጠሪ። አስባርኪ ቤትሽን በሰላም እንደ ድሮዋችሁ እንደ ቀድሞዋችሁ በሰላም በፍቅር ልጆቻችሁን አሳድጉ። ሰይጣን ከእናንተ ይራቅ። እኛ እናንተ ስትታረቁ፣ እናንተ አብራችሁ ስትኖሩ፣ አብራችሁ ተሳስቃችሁ በቪዲዮ ስትመጡ እጅግ በጣም ደስ ይለናል ማለት ነው። ስለዚህ ውብዬ የወሰንሹ ውሳኔ እጅግ በጣም ትክክል ነው። እንዲሁም ማለት ነው እንዲሁም እንዲሁም የውብዬ ወንድም በቃ ተዋቸው ተዋቸው። አንተም ቢሆን ነገ ሚስት ቢኖረኝስ ብለህ የምታስበው ነገር ሊኖር ይችላል አይደለም። ስለዚህ ሚስት ቢኖረህ አንተ ለህት ብለህ ሚስት እንትተዋታለ አተዋት አተዋትም አተዋትም። ለምን እንወሻሻለን? ቤተሰብ የራሱ የሆነ የራሱ ደረጃ አለው። ልጅ የራሱ የሆነ የራሱ ደረጃ አለው። ባል የራሱ የሆነ የራሱ ደረጃ አለው። ስለዚህ ልጆቻቸውን ያሳድጉበት በቃ መጣ የወንድምነትህን ተዋጣ። ስለዚህ ወንድምነትህን ደግሞ ያው አንተ የተሰማህ ስሜት ነው እ እውነትን ለመናገር አልፈርድበትም ለሱ ማለት ነው የተሰማው ስሜት ነው። አዎ እህቱ እህቱም የሚወድ ሰው እህቱም የሚነካበት ሰው ወንድሞቻችን እንደዚህ ማንነካባቸው ወይም ደግሞ ማንም በክፉ እንዲያል ማይፈልጉ ሰዎች አሉ። ግን ይህን ደግሞ አይነት አላቸው፣ አይነት በአይነት ማየት አለብን። እነ ማን ነው ሲነኩን ሚያመን ወይም ደግሞ እነ ማን ነው ሲነኩን ምንናደደው ራሳችን መቆጣጠር ሚያቅተን እነ ማን ነው። በባልና ሚስት ቦታ ላይ አይደለም ሌሎች ሌሎች ላይ ነው እና ስለዚህ የውብዬ ወንድም በቃ አልፈልገችም ህይወቴን እመራለው ባሌ እንዲመለስ እፈልጋለሁ ልጆቼ ከባሌ ጋር ማሳደግ እፈልጋለሁ እስካለች ድረስ ልቀቅላት እሺ ቤቱን ልቀቅላትና ወደ ሀገር ሂድ ከጎናዋ ስለነበርክ እናመሰግናለን። እሷን ታመሰግናለች። ያው እሷም ችግር ሆኖባታል ለመናገር ተናግራ ራሱን ለማውጣት አውቃችኋል። ወንድማችሁ ባይሆን ኖሮ የሆነ የሆነ ዘመዳችሁ ቢሆን ኖሮ ምን ያህል ውብዬ ከዛ ሰው ጋር እንደምትጣላ። ግን ወንድሟንም ማጣት አልፈለገችም። እዚህ ጋር እናት አባቷንም ማጣት አልፈለገችም። ለምን ነገ እንትና ቢሆን እንትና ነው። ስለዚህ ነገ ዞሮ ዞሮ ደግሞ ወንድሟ ጋር መሄዱ እናት አባቷ ጋር መሄዱ አይታወቅም። የትዳሩ መጨረሻ ስለማይታወቅ ወንድሟንም ያን ያህል ማስቀየም ስላልፈለገች በእምባ ነበረ እየገለጸች ስለነበረ፣ ስለዚህ ውብዬን አታስጨንቃት። የውብዬ ወንድም፣ አንተም አገር በሰላም ትሸኘ፣ እሷም ትዳሯ መልካም እንዲሆንላት ሄደሽ ጸልይላት፣ ጸሎት አርግላት፣ መርቃሃት ተመረቃ ተመራራቅጣ ተመራረቅጣ ኦ ማይ ጋድ መርቃትና ተመርቀህና፣ እና ወደ ቤት ተሸኝ። እና ውድ ቤተሰቦቼ ስለዚህ ውዬ ትክክል ናት ወይስ አይደለችም? እጅግ በጣም ትክክል ናት። እስኪ እስቲ ትክክል ናት አይደለችም የምትላው ካላችሁ ኮሜንት ላይ አስቀምጡልን እላለሁ። በሌላ ቪዲዮ እስከማገኛችሁ ሰላማችሁ ብዝት ይበልልኝ። ቻው